በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ውድ ተመልካቾቼ በያላችሁበት የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። ዛሬ እግዚአብሔር እንደፈቀደና እግዚአብሔር እንደወደደ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የየጊዜያቱ ዝምታ ያመጣው መዘዝ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የየጊዜያቱ ዝምታ ያመጣው መዘዝ በሚል አንዳንድ ሀሳቦችን እንመለከታለን ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቤተ ክርስቲያን የሰጠው ለሐዋርያት የሰጠው ትልቅ ሐደራ እንዳለ ይታወቃል። ሐዋርያት ከጌታችን ተቀብለው ለቤተ ክርስቲያን የሰጡ ትልቅ ሐደራ አለ። ዛሬም ያለችው ቤተ ክርስቲያን በገጠርም በከተማም በዓለም ሁሉ ያለችው ቤተ ክርስቲያን ትልቅ አደራ አለባት። ስለዚህ እነዚህን ትልቅ አደራዎችን ባለመወጣት ወይም በቤተ ክርስቲያን ላይ እንዲሁም የቤተ ክርስቲያን ልጆች ከቤተ ክርስቲያንም ውጭ የሆኑ ልጆች በውስጥም በውጭም ያሉ ልጆች በቤተ ክርስቲያን ላይ የተለያዩ ሀሳቦችን ሲዘነዝሩ የቤተ ክርስቲያን ዝምታ ወይም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የቅዱስ ሲኖዶስ ዝምታ የበላይ አባቶቻችን ዝምታ የመምህራኑ ዝምታ እውነቱን የተረዱ እውነቱን የሚያውቁ የአባቶች ዝምታ ያመጣው መዘዝ ምንድን ነው? እነዚህስ በቤተ ክርስቲያን ላይ የመጡት ምንድን ናቸው? በአገልጋዮቿ የመጣው መዘዝ ምንድን ነው? በአባቶች ዝምታ የመጣው መዘዝ ምንድን ነው? አንድ ሁለት ሀሳቦችን እንድንረዳ ነው እንጂ ቀጥታ የሰውን ስም እየጠራው ወይም የአገልጋዩን ስም እየጠራው የምናገርበት አይደለም። ሚዲያ ላይ ያላችሁ ሰዎች ከእናንተ የተደበቀ አይደለም። በቤተ ክርስቲያን እየሆነ ያለው ከቤተ ክርስቲያን መሰረታዊ ከሆነው አገልግሎት መሰረታዊ ከሆነው አስተምህሮ የወጣ እንዳልሆነ ብዙዎቻችሁ ታውቃላችሁ። ስለዚህ በሕይወታችን እየተፈጠሩ ያሉ በቤተ ክርስቲያን ላይ እየተፈጠሩ ያሉ ነገሮች ከኔም ከእናንተም የተደበቀ ስላልሆነ በመጀመሪያ ይህንን ቻናል ሰብስክራብ ያላደረጋችሁ ሰብስክራብ አድርጉ፣ ላይክ ያላደረጋችሁም እያደረጋችሁ ሼርም አድርጉ። ብዙዎች እንድማሩበት ሀሳባችሁን በኮመንት ላይ ማስቀመጥ ትችላላችሁ። በመጀመሪያ መሰረታዊ በሆኑ የክርስትና አስተምህሮ መሰረታዊ በሆኑ በክርስትና አስተምሮ ላይ እንግዲህ በዚህ ላይ እንግዲህ ብዙ የቤተ ክርስቲያን አባቶች አሉ፣ መምህራን አሉ፣ ሊቃውንት አሉ። ነገር ግን የቤተ ክርስቲያኗ ተከታይ ህዝበ ምእመኑ ወይም ህዝበ ክርስቲያኑ አለ። ስለዚህ ህዝቡ የሚከተለውም እውቀት ያለውና አንደኛ እውቅና ያለውን ሰው እውቅና ያለው ሰው ዘመኑ በቴክኖሎጂ በዘመናዊ በሚዲያ በተለያየ ነገር በእውቀትም በሚዲያውም በተለያየ ነገሮች እውቅና ያለው ሰው እንግዲህ በዚህ ዘመን እውቅና ያለውን ሰው እየሰማ ያለው እውቀትም እውቅናም ሁለቱም ይዘው እውቅና ያላቸው ሰዎች አሉ። ነገር ግን እውቀት ሳይኖራቸው በእውቅና ብቻ ህዝቡን የሚያወዛግቡ ግራ የሚያጋቡ ባለፉ ዘመናትም አሁንም ባለንበት ዘመን ያለ ሁኔታ ግልጽ ነው። ስለዚህ መሰረታዊ በሆኑ በክርስትና አስተምሮ ላይ የቤተ ክርስቲያን አባቶች የበላይ አባቶቻችን ዝምታ ያመጣው መዘዝ፣ የሊቃውንት ጉባኤ፣ ቅዱስ ሲኖዶስ ዝምታው ያመጣው መዘዝ አሁን በምድራችን ላይ እየሆነ ያለው ነገር ነው። ስለዚህ ለምሳሌ እነዚህ በቤተ ክርስቲያን የሚሰበኩ ስብከቶች፣ በቤተ ክርስቲያን የሚዘመሩ ዝማሬዎች፣ በቤተ ክርስቲያን ስም የሚታተሙ መጻሕፍት፣ ስተት ያለባቸው መጻሕፍት ወዲያው ባለመታረማቸው፣ ለምሳሌ ታዋቂ በሆኑ ሰባኪዎች እውቅና ሳይኖራቸው ታዋቂ የሆኑ እውቀት ሳይኖራቸው ታዋቂ የሆኑ አያችሁ፣ በነዚህ ሰዎች የሚሰበኩ ስብከቶች ሕዝቡ እልል ብሎ በመቀበል ግራ እየገባው እፎይ ሳይል ልቡ ሳያርፍ በቅዠት እንዲኖር ምክንያት ሆነዋል። መሰረታዊ የሆኑ የክርስትና ትምህርት፣ መሰረታዊ የሆኑ ዶግማዊ የሆነ ትምህርት፣ መጽሐፍ ቅዱሳዊ የሆነ ትምህርት፣ ሐዋርያዊ የሆነ ትምህርት ባለመሰበክ እንዲሁ ለማስጨብጨብ እንዲሁ ተወዳጅ ወዳጅ ለማፍራት እውቅና ለማግኘት እየተባለ ሲሰበክ ሲሰበግ፣ ህዝቡ ዛሬ ጠያቂ ሆኗል። ህዝቡ ዛሬ ግራ ገብቶታል። ህዝቡ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚወጣበት ምክንያት መሰረታዊ የሆነ መጽሐፍ ቅዱሳዊ ትምህርት ብሉይ ኪዳን፣ አዲስ ኪዳን፣ ሐዋርያዊ የሆነ ትምህርት፣ አባቶች ያስተማሩት እውነተኛ የሆነ የክርስትና ትምህርት እውነት በሆነ መንገድ ባለመሰበኩ ማስጨብጨብ ብቻ መሰረታዊ ያልሆኑ ዝማሬዎች ከወንጌል ያፈነገጡ ዝማሬዎች፣ መዝሙሮች መጽሐፍ ቅዱስን መሰረት ያላደረጉ መጽሐፎች በመታተማቸው እነዚያን በማንበቡ ህዝቡ እውቅና ለመጻፊት በመሰጠት በነዚህና እነዚህን በመሳሰሉ ነገሮች ህዝቡ ልቡ አላረፈም። ህዝቡ የሚያርፈው ክርስቲያኑን ለሚያርፈው እግዚአብሔር ባስተማሩ ክርስቶስ ባስተማሩ ሐዋርያት ባስተማሩት አባቶች በዶግማ ላይ አባቶች በቀኖና ላይ ባስቀመጡት መሰረታዊ በሆኑ በክርስቶስ መሰረታዊ በሆኑ በጎንጌል በነዚህ ትምህርቶች ህዝቡ ካልተደገፈ ዛሬም ነገም ይጠፋል። እውቅና አለን በማለት እንደፈለጉ ሲያስተምሩ ስተቱን ስተት ሳይሉ እውቅና ልንስሉ እንደፈለጉ መጻሕፍት ስትጻፉ የበላይ አባቶች ቅዱስ ሲኖዶስ የሊቃውንት ጉባኤ ዝምታው እንደፈለገ። እስቲ መጻሕፍት ይፈተሹ። እስቲ ዝማሪዎች መጽሐፍ ቅዱሳዊ ናቸው ወይ? ሐዋርያዊ የሆነ ትውፊትን የጠበቀ ነው ወይ ዶግማ የጠበቀ ነው ወይ ቀኖናውን የጠበቀ ነው ወይ መጽሐፍ ቅዱስን መሰረት ያደረገ ነው ወይ የአባቶችን አስተምህሮ መሰረት ያደረገ ነው ወይ ተብሎ መዝሙሮች መጽሐፎች ስብከቶች ሲፈተሹ ብዙ ችግሮች አሉ ያንን አሜን ብሎ ህዝቡ በመቀበሉ ዛሬ ወደ ማንበብ ሲመጣ ዛሬ ማስተዋሉ ሲመጣ ግራ ገባው የቱን ሊያዝ የቱ ነው እውነት የቱ ነው ውሸት ብሎ ለመመርመር ግራ ገባው። ስለዚህ እነዚህና እነዚህን የመሳሰሉ ነገሮች ላይ ሊቆጠብ ይገባል። ሲኖዶሱ ስህተት ስብከቶች ሲሰበኩ፣ ስህተት ዝማሬዎች፣ ስህተት መጽሐፎች፣ ስህተት መዝሙሮች በገበያ ላይ ሲውሉ ዝም ሊል አይገባም። ስለዚህ በሐዋርያ ስራ ምዕራፍ ሀያ ላይ ከቁጥር ሀያ ስምንት ላይ ለአባቶች ቅዱስ ጳውሎስ የተናገረው እንግዲህ ብዙ ሀሳቦች አሉ። ምዕራፍ ሀያ ቅዱስ ጳውሎስ ያስተማረበትን የአገልግሎት ጉዞውን እንመለከታለን። የአይሁድ ሴራ እንመለከታለን። እዚህ ወንጌል እንዳያስተምር እውነቱን እንዳይገልጽ አይሁድ በጳውሎስ ለበ የሚያመጡትን ሴራ እንመለከታለን። በመንፈስ ታስሮ ወደ ኢየሩሳሌም ስለሚሄዱ በመንፈስ ቅዱስ ተቀኝቶ ወደ ኢየሩሳሌም በኢየሩሳሌም ሄዶ ብዙ የተሰበሰበውን ሕዝብ ወንጌል ለማስተማር በሚያደርገው ጥረት መሰናክል እንደሚሆኑ እንደሆኑበትም ያንንም ይናገራል። ነገር ግን የቤተ ክርስቲያን አባቶችን የቤተ ክርስቲያን አገልጋዮችን ለሕዝቡ አባት ሆኖ የተሾሙትን ሰዎች ያስጠነቅቃል። ሀደራም ይሰጣል። ምን እያለ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ጠብቋት፣ ማለትም የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ጳጳሳት ስል አባቶች ማለት ነው። የእኛ አባቶች ጳጳሳት፣ ሊቃነ ጳጳሳት ሐደራም ለራሳችሁም ለመንጋውም ተጠንቀቁ እናንተን ጳጳሳት አድርጎ ለቤተ ክርስቲያን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ አየህ፣ እኔ ከሄድኩ በኋላ ወይም ይሄ አሁን ያለንበት ዘመን ከሄድ በኋላ፣ ከኛ በኋላ ደግሞ ሌቦች፣ ሀሰተኞች እንደሚመጡ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ ያውቃለሁ። ክፉ ነገር የሚያስተምሩ ሐሰትን የሚያስተምሩ በመካከላችሁ እንደሚነሱ እኔ ያውቃለሁ። ስለዚህ ሶስት ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። ከእናንተ ጋር እንደነበርኩ እያስተማርኳችሁ ሌሊትም ቀን በማስተማር ከእናንተ ጋር እንዳስተዋልኩ እንደነበርኩ አስተውሉ። ስለዚህ ልትተጉ ልትበረቱ ያስፈልጋል። እናንተን ለቤተ ክርስቲያን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ። አያችሁ አምላካችን እግዚአብሔር ከንና ከአባቶች ከበላይ ኃላፊዎቻችን ብዙ ነገር ይጠብቃል። ለዚህ ነው በቅዱስ ሉቃስ ላይ ምዕራፍ 12 ከቁጥር 48 ላይ ብዙም ከተሰጠው ሰው ሁሉ ከእርሱ ብዙ ይፈለግበታል፣ ብዙ አደራም ከተሰጠው ከእርሱ አብዝተው ይሹበታል ይላል። ብዙ አደራ ከተሰጠው ብዙ ነገር ይፈልጋል፣ አብዝተው ብዙ ነገር ይሹበታል። ስለዚህ ከአባቶች ብዙ ነገር ይፈልጋል፣ ከበላዮቻችን ብዙ ነገር ስህተት ሲፈጠር፣ ሐሰት ሲፈጠር፣ ሐሰት መጽሐፎች ሲታተሙ፣ ሐሰት ስብከቶች ሲሰበኩ ና ስህተት ነው ከመጽሐፍ ጋር፣ ከዶግማ ጋር፣ ከመጽሐፍ ቅዱስ ጋር፣ ከሃይማኖት አበው ጋር ንጽጽር እያደረጉ ስህተቱን ማጋለጥ መሰረታዊ የሆነውን የክርስትናን ትምህርት የሚጥስ ስለዚህ ታማኝ ሆኖ የሚያገለግለውን እግዚአብሔር ያከብረዋል። እኛ እንደዚህ ሆነን በእውነት ሳናገለግል፣ እንዲህ ግራ በመጋባት እንዲህ ወንበዶች በበዙበት ላይ ተመሳስለን የምንኖር ከሆነ ሐሰቱን ዝም ብለን የምንደግፍ ለጊዜያዊ ጥቅም ለገንዘብ ብለን እውነቱን ደብቀን የምንኖር ከሆነ እግዚአብሔር እንደምኩራቡ ጅራፍ። የሚገርመው ነገር በዚህ በሉቃስ ወንጌል ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ ሌባ እንደሚመጣ አያቸው አይደለም በድንገት እንደሚመጣ ነቅቶ እንዲጠብቁ ተዘጋጅተው እንዲኖሩ የሰው ልጅም በማታስቡበት ሰዓት በሰዓት ይመጣል እያለ ሲያስተምር፣ ጴጥሮስም እንዲህ ይሏል ይህንን ምሳሌ ጌታ ሆይ፣ ይህን ምሳሌ ለእኛ ወይስ ደግሞ ለሁሉ ትናገራለን? አለው። ጌታም አለ እንኪያስ እንኪያስ ምግባቸውን በጊዜው እየሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሚሾሙ ታማኝና ልባም መጋቢ ማን ነው? ለሚያስፈልጋቸው ለሰዎች ምግባቸውን፣ ለነፍስ የሚያስፈልገውን ምግብ፣ ለሥጋ የሚያስፈልገውን ምግብ በሰዓት አባቶች የነፍስ ምግብ ናቸው። ምእመናን እንዲጠብቁ እኛን እንዲጠብቁ ስንስት መንገዳችን ስተት ነው ብለው እንዲያሳዩን ከመጽሐፍ ጋር ከእውነት ጋር ከወንጌል ጋር ከዶግማ ጋር መሰረታዊ በሆኑ በክርስትና ትምህርት መሰረት አድርጎም ስተቱን እንዲያርሙ እንጂ የገባው ገቢ ይህን ያህል ነው፣ የወጣው ወጪ ይህን ያህል ነው፣ ይህን ያህል ሕንፃ ሰራን የሚል ሀሳብ አይደለም ከአባቶች የሚጠበቀው ነፍሳትን ማዳን ነው። ሰዎችን ወደ ፍቅሩ ልጅ ወደ እግዚአብሔር መንግስት እንዲመጣ ማድረግ ነው። ያለውን በማጽናት የወጣውን በመመለስ ይሄ ነው ትልቁ። ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁ ነው ይላል። የሚገባውን እያደረገ ያለው ሰው ያ ምንድን ነው? ጌታ ሲመጣ ያ ሰው ምንድን ነው? ብፁ ነው ይላል እውነት እውነት እላችኋለሁ፣ ባለው ላይ ሁሉ ይሸሟል። ያ ባሪያ ግን ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ ሎሌዎችንና ገረዶችንም ይመታም ይበላም ይጠጣም ይሰክርም ዘንድ ብጀምር የዚያ ባሪያ ጌታ ባልጠበቀባት ቀን ባላወቃትም ሰዓት ይመጣል። ከሁለትም ይሰነጥቀዋል ዕድሉንም ከማይታመኑ ጋር ያደርገዋል። የጌታውንም ፈቃድ አውቆ ያልተዘጋጀ እንደ ፈቃዱም ያላደረገን ያ ባሪያ እጅግ ይገረፋል ይላል ቁጣ እሳት ግርፋት አለ መከራ ግርፋት ማለት ቁጣ ጌታችን በምኩራብ ያለውን እንዳስወገደ ሁሉ እሳት በሆነ በመለኮታዊ ስልጣን ይቀጣል የእግዚአብሔር ልጆች ያላወቀ ግን መገረፍ የሚገባውን ያደረገ እቄት ይገረፋል። ብዙም ከተሰጠው ሰው ሁሉ ከእርሱ ብዙ ይፈለግበታል፣ ብዙ አደራም ከተሰጠው ከእርሱ አብዝተው ይሹበታል። ብዙ ነገር ይፈልጋል እግዚአብሔር ከአባቶች ከመምህራን፣ ከካህናት። ስለዚህ በታማኝነት በእውነት ማገልገል መጠበቅ፣ ስህተቱን ስህተት፣ እውነቱን እውነት ማለት አለብን። ሌላው በየገዳማቱ በየአጥቢያው የሚሰጡ ልዩ ልዩ ሰዎች በራሳቸው አንድ የሀገር ስብከቱ ጳጳስ ከሰየሞ ስም በተጨማሪ በራሳቸው የሆነ ስም ይሰጡና ማኅበር ተደራጅተው በቤተክርስቲያኗ ስም የራሳቸውን የግል ህይወታቸውን የሚያካብቱ ለገንዘብ ሲሉ በቤተክርስቲያን ስም የሚነግዱ በማርያም ስም፣ በገብርኤል ስም በሚካኤል ስም በገብረ መንፈስ ቅዱስም በክርስቶስ ሰምራ ስም የሚነግዱ የሚሸቃቅጡ አሉ፣ እያየን ነው። በሚዲያ ላይ አንድ ግለሰብ አንድን ቤተክርስቲያን ይበጠብጣል። አንድ አስተዳዳሪ እንደፈለገ ቤተክርስቲያኑን ይበጠብጣል። ምን እየሆነ ነው? የሆነ ነገር ይፈጥሩና ህዝብ ወደዛ እንዲጎርፍ ጸበል ፈለቀ ታምረኛ እምነት ታምረኛ ማር ታምረኛው አፈርት ታምረኛው እንትን እያሉ ህዝቡን ማዋከብ ህዝቡን ግራ ማጋባት፣ አባቶች ዝም ይላሉ። ክፍለ ከተማው ዝም ይላል። ሀገረ ስብከቱ ዝም ይላል። እዛ ሄዶ በሚያየው ነገር አዝኖ ዝም ይላል። ዘወር ስል አበሉን ከፍ አድርጎ ከሰጡት ጥሩ ገንዘብ ከሰጡት ዝም ስህተቱን ስህተት አይልም ሊቃውንቱ ይህንን ማየት አለባቸው አባቶቻችን ይህን ማየት አለባችሁ ምሁራኑ ይህንን ማየት አለባችሁ በየገዳማቱ በየጉዞ ማህበሩ ሰላም የለም ወጣቱ ግራ ገብቶታል ለምን ለትንሽ ሰዎች ጥቅም ለምን ስለዚህ ሀደራ አለብን ሀደራ እነ ቅዱስ ጳውሎስ ሰዎችን ወንጌል ካስተማሩ በኋላ በቤተ ክርስቲያን ላለ ብዙዎች ሀደራ ይሰጣሉ አያቸው አይደለም ለምሳሌ በዚህ በሐዋርያ ስራ ምራፍ 14 ላይ ከቁጥር 23 ላይ በየቤተ ክርስቲያኑም ሽማግሌዎችን ከሾሙላቸው በኋላ ጦመውም ከጸለዩ በኋላ ላመኑበት ለጌታ አደራ ይሰጣሉ ህዝቡን አደራ ይሰጣሉ አባቶች ጌታ ሆይ ጠብቅ ብለው፣ ህዝቡ በዛች ቤተክርስቲያን ላይ አባት ይኖራል፣ መሪ ይኖራል። የዛችን ቤተክርስቲያን መሪ አባት የሆነ ሰው መጠበቃል። የበላውም ደግሞ መከታተል አለበት። ስህተቱን ስህተት ማለት አለበት። አሁን የተሰወረ ነገር አለ እውነት። በዚህ ዘመን ሚዲያው ሁሉንም ይፋ እያወጣ ነው። ለምን ይህ ይሆናል? እባካችሁ እባካችሁ የበላይ ኃላፊዎቻችን እባካችሁ አባቶቻችን የባሰ ስህተት የባሰ ውንብድና በቤተ ክርስቲያን ላይ እንዳይፈጸም፣ እስካሁን ድረስ የነበረው ስህተት ይብቃ። ጉዞ እያሉ በጉዞ ስም በገዳም ስም በጸበል ስም በህንፃ ቤተ ክርስቲያን ስም እናሰራለን እንዲህ ነገር እናደርጋለን እያሉ የተወሰኑ ሰዎች እዛ ከደብሩ ካሉት ጋር ቲክቶኮሮች ዩቱበሮች የተለያዩ ግለሰቦች በቤተክርስቲያን የሚያደርጉትን ስርቆት፣ ውንብድና አስቆሙ። ነገ የከፋ ስለሚሆን ለመፍትሄው ምንድን ነው? የእግዚአብሔር ልጆች ለእነዚህና ለእነዚህ ለመሳሰሉ ነገሮች፣ ለስተት ትምህርቶች በክርስቶስም በቤተክርስቲያን ስም የሚሸቃቅጡ ገንዘብ ለሚሰበስቡ የራሳቸውን ግላዊ ስጋዊ ህይወት የቤተሰብ መጠቀሚያ ያደረጉ ሰዎች ለነዚህ በቤተ ክርስቲያን ስም ለሚነግሩ ሰዎች መፍትሄው ምንድን ነው ካላችሁ፣ ከክፉ ነገር መሸሽ፣ እውነትን መግለጥ፣ ስህተቱን ማረም፣ ማስቆም፣ አለመተባበር፣ አባቶችም አለመተባበር፣ በገንዘብ አለመደለል፣ ለገንዘብ አለመንበርከክ። ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ በአንደኛ ጢሞቴዎስ ምዕራፍ ስድስት ላይ ከቁጥር ያ ላይ ጢሞቴዎስ፣ ወይ በውሸት እውቀት ከተባለ ለዓለም ከሚመችው ከከንቱ መለፍለፍና መከራከር እየራክ የተሰጠን አደራ ጠብቅ። ይህ እውቀት አለን ብሎ አንዳንዶች ስለ እምነት ስተዋልና፣ እውቀት አለን እያሉ አንዳንዶች ስተዋልና፣ ምን አይነት እውቀት አያችሁ ለስህተታቸው ጥቅስ መስጠት፣ ለነውራቸው ጥቅስ መስጠት፣ ለስህተት ስራቸው ጥቅስ እየሰጡ እውቀት አለን፣ እዚህ መጽሐፍ ላይ እንዲህ ይላል እያሉ ሰውን ግራ የሚያጋቡ አንዳንዶች። በውሸት እውቀት ይላል። በውሸት እውቀት ከክርስትና ሰው እንዲወጣ ስጋዊ ነገር ላይ ትኩረት እያደረጉ የራሳቸውን የግል ኪስ ለማሙላት፣ የግል ገንዘብ ለማግኘት ለግላቸው ጥቅም ለመንፈሳዊ ሰውን ለስጋዊ ነገር የቆሙ ወንበዴዎች፣ እነሱ ለራሳቸው ስለሆነ ለስህተታቸው ጥቅስ ያመጣሉ። ከነዚህ ራቅ፣ ጸጋ ከአንተ ጋር ይሁን ብሎ ይናገራል። የእግዚአብሔር ልጆች፣ ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ስመኙ ከሃይማኖት ተሳስቶ በብዙ ስቃይ ራሳቸውን ወጉ ይላል። ገንዘብን የወደዱ በብዙ ስቃይ አያቸው፣ ተሳስተው ራሳቸውን ጎዱ፣ ራሳቸውን ወጉ፣ ወደቁ፣ መጨረሻቸውም ጥፋት ነው። ገንዘብን ታርጌት አድርጎ የእግዚአብሔርን ቤተ ክርስቲያን የሚበዘብዙ የእግዚአብሔርን ሕዝብ የመንግስቱን ሕዝብ ጌታ የሞተለትን በመስቀል ላይ ዋጋ የተከፈለለትን ሰው ለግል ገንዘብ ለግል ጥቅም ስሉ የሚነግዱ ሰዎች መጨረሻ የሚጎዱት እራሳቸው። እነዚህ ሰዎች ራሳቸውን ሊመክሩ ራሳቸውን ሊያዩ ይገባል። አያችሁ? የእግዚአብሔርን ስምና ትምህርቱ እንዳይሰደብ መጠንቀቅ የእግዚአብሔር ስምና ትምህርቱ እንዳይሰደብ ይላል ቅዱስ ጳውሎስ ቁጥር አንድ ላይ። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 1 ላይ ትምህርቱ፣ የእግዚአብሔር ስምና ትምህርቱ እንዳይሰደብ በእውነት ሰው እንዲመላለስ። ቁጥር ሶስት ላይ ምን ይላል? እነዚህን አስተምርና ምክር። ማንም ልዩ ትምህርት የሚያስተምር ከጌታችንም ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ቢሆን በትዕቢት ተነፍቷል፣ አንዳችም አያውቅም። ነገር ግን ምርመራን በቃልም መዋጋትን እንደ በሽተኛ ይናፍቃል። እንደ በሽተኛ በቃልም መዋጋትን ምርመራን በቃልም መዋጋትን እንደ በሽተኛ ይናፍቃል። ከነዚህም ቅናትና ክርክር፣ ስድብም፣ ክፉ ሐሳብም እርስ በርስ መናደድም ይወጣሉ። አእምሯቸውም በጠፋባቸው እውነትን ተቀ በተቀሙ እግዚአብሔርን መምሰል ማትረፊያ የሚሆን በመሰላቸው ሰዎች ይገኛሉ። እንደነዚህ ካሉት ራቅ አያችሁ። እንደነዚህ ካሉት ሰዎች መራቅ አለብህ ይላል። አሁን ባለው ዘመን ክፎች ስላሉ አያችሁ። ቁጥር ስድስት ለምናለን በአሁን ዘመን ባለጠጎች የሆኑት የትዕቢትን ነገር እንዳያስቡ ደስ ምንድለን ሁሉን አትርፎ በሚሰጠን በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው። በሚያልፍ ባለጠግነት ላይ ተስፋ እንዳያደርጉ እዘዛቸው። ተስፋ ምንድን ነው? የሰራችሁት ህንፃ ነው? ገንዘባችሁ ነው? ስልጣናችሁ ነው? ተስፋ ኃላፊ ነው። ገንዘባችሁም ያልፋል። ወርቃችሁም ያልፋል። ስልጣናችሁም ያልፋል። በዚህ ምድር ያላቸው ነገር ሁሉ ያልፋል። በሚያልፍ ነገር ላይ ተስፋ እንዳያደርጉ በማያልፈው ነገር ላይ ተስፋ እንዲያደርጉ እዘዛቸው። እውነተኛውን ሕይወት ይይዙ ዘንድ የትኛው ነው የሆነ? ይሄ ነው እውነተኛው ሕይወት ወንጌል። በወንጌል ላይ ያልተመሰረተ ሁሉ ውሸት ነው። በወንጌል ላይ ያልተደገፈ ሁሉ ውሸት ነው። አስመሳይ ነው። ሀቅ የለውም። እውነት የለውም። እውነተኛውን ሕይወት ይይዙ ዘንድ ለሚመጣውም ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ መልካምን እንዲያደርጉ በበጎም ስራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉም የተዘጋጁ እንዲሆኑ ምከራቸው። እንዲረዱ እንዲያስተውሉ ምከራቸው። አያችሁ አባቶች ሰዎች በዚህ ምድር ላይ ያለውን ተስፋ እንዳያደርጉ ግዴታ አለባችሁ። ጢሞቴዎስ አባት ስለሆነ ለቤተ ክርስቲያን አባት ነው። ዛሬም እኔና አባቶች፣ መምህራን፣ አገልጋዮች ከአይናት ለቤተ ክርስቲያን አደራ ተሰጥተናል። እውነቱን ተናግረን እውነት በመሸበት ማደር አንድ ቀን አምላካችን ይመጣል። ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ቀን ይመጣል። እንደ ሌባ ይመጣል። ሰዓቱ አይታወቅም። ስለዚህ በማስተማር እንትጋ፣ በመምከር እንትጋ፣ እውነትን በመግለጽ ኃጢአትን በመቃወም ስተትን ስተት በማለት ነውሩን ነውር በማለት ስለዚህ የሐሰት ሰባኪዎች እውቅና አለን ብላችሁ ገንዘብ አለን ብላችሁ ዘመድ አለን ወገን አለን ተከታይ አለን ብላችሁ ሐሰት የምታስተምሩ ሰዎች ከሐሰት ትምህርታችሁ ተቆጠቡ። እውቅና አለን ብላችሁ ጊዜ ሰጥቶናል ብላችሁ ሐሰት የምትዘምሩ ከመጽሐፍ ቅዱስ ከወንጌል ውጭ ሐዋርያዊ ከሆነ ትውፊት ውጭ የምትዘምሩ ከወንጌል ውጭ የሆነ መጽሐፍ የምትጽፉ ሰውን የማያንጽ ሰውን ወደ እግዚአብሔር መንግሥት የማያስገባ ሰውን በክብር የማ ልቡን የማያሳርፍ የሐሰት መጽሐፎችን የምትጽፉ በየቦታ አሉ። በቅዱሳኑ ስም የሚነገዱ በሰማዕታቱ ስም የሚነገዱ ቅዱስ ሲኖዶስ፣ ሊቃውንት ጉባኤ እውቅና ያልሰጣቸው የሐሰት ትርክት የሆኑ መጽሐፎች ሞልተዋል። እነዚህና እነዚህን የመሳሰሉ ነገሮች ሊታዩ ይገባል። ክርስቲያኖች እንንቃ። እውነት ወደሆነው ሰውን ወደሚያሳርፈው አድርሱ። ተጠያቂ ናችሁ። አባቶች፣ መምህራን፣ እውነቱን የተረዳችሁ፣ ወንጌሉ የገባችሁ፣ ወንጌል ሰባኪ ነን የምትሉ የአባቶችን ትምህርት እናስተምራን ሐዋርያዊ የሆነውን ትምህርት እናስተምራን የምትሉ ሰዎች ለእውነት ቆሙ። ዛሬ በየቤተ ክርስቲያኑ ነጋዴው የበዛው የሐሰት አስተማሪ የበዛው ሸቀጣ ሸቀጥ የከበበው የአባቶች ዝምታ፣ የእውነት አባቶች ዝምታ ግዴታችሁን አደራችሁን ስላልተወጣችሁ ነው። ለቤተ ክርስቲያን ጳጳሳት አድርጎ እናንተን ሹሞ እግዚአብሔር ለመንፈስ ቅዱስ ለመንጋው መራራት አለባችሁ። ካልራራችሁ ተጠያቂ ናችሁ። አንድ ቀን አምላካችን መጥቶ ጥርግርግ ያደርጋል። ሞት አይቀርም። በእግዚአብሔር ፊት እንቆማለን። ጳጳስ የለ መሪጌታ፣ ሰባኪ፣ ቄስ፣ ዲያቆን፣ ምዕመን፣ ባለጸጋ፣ ድሃ፣ ሁሉም ዛሬ በምትኖረው፣ ዛሬ በምታምነው፣ ዛሬ በምታገለግለው ልክ ነገ በእግዚአብሔር ፊት ትቆማለን። በውርደት ከመቆም እርሱ ይጠብቀን። ስለዚህ ከነጋዴዎች በቤተ ክርስቲያን ስም የሚነግዱ ለገንዘብ ስሉ በህንፃ ቤተ ክርስቲያን ስም የሚነግዱ በስብከት የሚነግዱ በሐሰት ትምህርት የሚነግዱ በተለያዩ በውሸት መጽሐፎች የሚነግዱ ሰዎች ሊታረሙ ይገባል። ስህተቱን ስህተት እውነቱን እውነት ብለን እንድንኖር፣ ዛሬ ይሁን ነገ ይሁን የምንጠራ አናውቅ። እግዚአብሔር ሁላችንም ይርዳን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የየጊዜያቱ ዝምታ ያመጣው መዘዝ ዛሬ ይፋ የሆነ ነው። ስህተት እንዳይደገም፣ ወጣቱ በመስመር እንዲኖር፣ አባቶችን በመስመር እናቶቻችን፣ አባቶቻችን፣ ሕፃናት በአግባቡ ወንጌል በሚነግረን ትውፊት በሚለን መጽሐፍ ቅዱሳዊ በሆነ ትምህርት ተደግፎ የሰው ልጅ ሁሉ ወደ እግዚአብሔር መንግሥት እንዲገባ እንድናደርግ ግዴታ ስላለብን ሀደራችንን እንወጣ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። አመሰግናለሁ። ይህንን ዩቱብ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼርም አድርጉ። ለብዙ እንዲዳረስ ሀሳባችሁን በኮመንት ስጡ። አመሰግናለሁ።